ሆ ሆደራ ደመራ ደመራ መስቀል ጠባ ዛሬ፣ በሸዋ በትግሬ በአንጎት በዳሞት በጎጃም በወሎ በሸዋ በትግሬ መስቀል ጠባ ዛሬ፣ አረር ያረሬ ሆ ሆደራ እየ መስቀሎ ጥባተ ሎተሎ እየ መስቀሎ ጥባተ ሎተሎ ክፋት እንደዚህ ይጥፋ፣ በጎነት እንደዚህ ይልማ። ክፋት እንደዚህ ይጥፋ፣ በጎነት እንደዚህ ይልማ። ሰላም ውድ አድማቂ ተመልካቾቻችን፣ እንዴት ናችሁ? ይህ ጎጃም ደጋ ኒውስ ነው። በዚህ የዩቲዩብ ቻናል በዛሬ እለት የመስቀል ፕሮግራምን እናቀርብላችኋለን። ከዚህ ከመስቀል ፕሮግራም ጋራ ንጉስ ገበሬው ነኝ። ወደ ፕሮግራማችን እንሄዳለን ማለት ነው። እንደምትመለከቱት ዛሬ ሌሊቱ ነግቷል። ስድስት 16 ለአስራ ሰባት ማለት ነው። እንግዲህ አመታዊ የመስቀል ደመራ በዓል ነው። ንግስት ኢሌኒ በ300 ሰላሳ አካባቢ ዓመተ ምህረት ግማ መስቀሉን ያገኘችበትን ቀን፣ ታሪካዊ ቀን መሰረት በማድረግ እንዲህ በየአካባቢያችን በየገጠሩም እንዲህ እያከበር ነው እንገኛለን። እንደምትመለከቱት አሁን እኛ ቁጭ ብለን ጠብቶ ንጋት ላይ ነው አሁን እሳት እየሞቅን ነው ማለት ነው። እያያችሁን ያለ ሰብስክራይብ አድርጉ፣ ላይክ አድርጉ። ይኸው እንደምትመለከቱት ይህን ይመስላል ደመራ በገጠር። በዚህ ውስጥ እንግዲህ በጠዋት ዳቦ በዚህ ውስጥ ይደረጋል ማለት ነው። አባቶቻችን እናቶቻችን በትውፊት በዚህ አመድ ላይ ወይም በዚህ እሳት ላይ የተነጎተው ዳቦ ለቁርጠት መድኃኒት ነው ብለው በትውፊት ይነግሩናል። እንደዚሁም ደግሞ የው አጥም ቢላ ስራ ይባላል። አጥም ቢላ በእጃችን የምናደርጋት አጥም ቢላ የምትባል ነገር አለች። አጥም ቢላ ከሙርጅ የምትሰራ እሷንም በሳት እያደረግ እንትን እንላለን ማለት ነው። ለዚህም አጥም ቢላ ስራ አያውቅም ባለሽ፣ ለእኔ ስቂኝና ላሽቀምንልሽ ይላል። ስንኝ ቋጣሪ ወይም ወጣት ሰው ማለት ነው። እንግዲህ ህጻናትና ልጃገረዶችም ለቁርጥማት ጥሩ ነው እየተባሉ አጥም ቢላቸውን በዚህ በመስቀል ለመራሳት እየለበለቡ በእጃቸውን ይቀቡታል ማለት ነው። ውድ አድማጮቻችን ለትውስታ ያህል ይህን ቪዲዮ አቀረብንላችሁ። እንግዲህ በቆሎም እንደምትመለከቱት እየደረሰ ነው። እንግዲህ በቆሎም ከትንሽ ጥቂት ደቂቃ በኋላ እንጠብሳለን ማለት ነው። ውድ አድማጮቻችን ሰብስክራይብ አድርጉ፣ ይመቻችሁ። መልካም ባህል ይሁንላችሁ፣ በያላችሁበት ሰላማችሁ ይብዛ እንላለን። ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ይመቻችሁ። መልካም የደመራ በዓል ላለው፣ ቤቢ መልካም የደመራ በዓል በላቸው። እንግዲህ አንተ እስኪ ቻው።